እናቴ ባል ያገባ እኮ ውጤት ምንድን ነው? ምን የምትል ይመስልሻል? እናቴ ሴቱ ባል ይቀማሉ አሉ ነግሬሻለሁኝ፣ ይቀሙሻል። የወሰዱት ሀያ ጀግና እቃ ነው እንዳልሽ፣ ከኔ ከባሰባቸው ሰው ይዘው ወይስ ተቆጥቶሽ ነው የወሰዱት ያልሽው ያረኛ ሰው ቆጣው ማረ። ያረኛ ተቆጭ እንጂ ይኸው ሲሄር ምን ተዋለሽ መሰለሽ ቢዚ ቢ ላይ ዞር ዞር እያለሁ ብትል ነው ማረግ መጥቼ እና

ከዛ ዛሬ እኮ ሴቱ እኮ እየቀሙ ነው አሉ። ታዲያ አሰብኩልሽ የኔ እናት አንድ አንድ አፍሬ እህት የብትቀም እንዴት ወንድ ብሄር ምን ቸገረን? ሀዲያ አስበሽዋል የኔ እናት። ሌላ መፈለጉ ራሱ እኮ ሌላ ሀዲያ ነው። ማን ለቀዋ የሄደበት የገባበት ገብተን ነው እንጂ ቁንቁርቱን ይዘን የምናወጣው። ምን ታያለሽ ግን ቢያገባ እዛ ሁዱ አሁን ቢያገባ ሄደበት ቦታ ምን ያግባ ምን ችግረኛል። አረ እኔ ቀልዴን አይደለም። ቢያገባ ብለሽ ዝሮ ዝሮ አስቢበት። የዛሬ ሰው ከወጣ መሰስ ማለት አይቀርም። ዝሮ ዝሮ ጉር ሰራሽኝ እንዲያትይ ብዬሽ ነው አሁኑ የምነግርሽ ማር አለም ጉርሰራሽኝ ይኸው ጨቅጨቅሽ። የቤት ልጅ አስወጥተሽ አደባባይ ላይ ለሴት ሰጠሽ። ልጅ ልሽ እንቁርቴ፣ እንዴት ኋላ ጀርባ እንደነ እኮ ነው የምልሽ። ያው ዝሮ ስታለቅሽም ያው ዝሮ ዝሮ ሶፍትም ቢሆን አቀብላለሁ ዝሮ ዝሮ ማለት ነው ግን

ምን ቪዲዮ እየሰራሁብሽ ብቻ ነበረ። ለማንኛውም ያው እንግዲህ ታዲያ ይሄ ዝሮ ዝሮ ይቅናው ሂዶ እ ልልሽ ነበረ እየሰራሽብኝ ነው ወይ ልልሽ፣ ወላሂ አፌ ላይ ድርስ እያለ ዝም ብዬ እኮ ጠርጥረሽ ነበር። ወላሂ ይሄን በቃ ፈታ ብለሽ ማውራውራት ምናምን አትችይም እኮ። እህትሽ በቃ እንደዚህ ከሆነች ምን ትያለሽ? እና እንዴት ነሽ ታዲያ እንግዲህ

ከኮምቦልቻ ነው የሚቆርጠው። ከኮምቦልቻ ነው የሚቆርጠው ትኬት ማለት ነው። አውሮፕላን? አዎ አውሮፕላን በአውሮፕላን ነው። ግን ይሄው ከአዲስ አበባ ከመቁረጥ ቀጥታ ከኮምቦልቻ መቁረጥ ስለሚቻል ከኮምቦልቻ ይቁረጥና ይንካው። በቃ ይሄድ እንግዲህ፣ በቃ ወስነናን ይሄድ። ምን ነው አዩ ይሄድ፣ በቃ ቆጣጥሪለት ጨውንም ምንሆንም ቆጣጥሪለት። እንዳይሄድ አዘጋጅቻለሁ፣ ሁሉንም አስበሽበታል። በፊት መሄዱን ባልሽን ከቤት ማስወጣት ይሄን ያክል ምንድነው መሮ አይባልም። መለስም ነግሬሻለሁ። በእኔ ተማሪ የወጣ አይመለስም። በእኔ ብትማሪ ይሻለሻል። ይኸው እኔ ከወጣሁ አልገባ ብያለሁ። እንደምታይኝ እናቴ ምን እንደምትል ታቂያለሽ። ግን አሁን ባልሽ አገባ እናቴ አገባ እኮ ብታያት፣ ምንም የምትል ይመስልሻል? በዓለም ባል ያገባ እናቴ ባል ያገባ እኮ ብታያት፣ ምንድን ነው ምንም የምትል ይመስልሻል? እናቴ ምን አለች እንዴ አዲያ